ባለፉት ዓመታት በጤናው ዘርፍ በሽታን ከመከላከል ባለፈ አክሞ በማዳን ላይ መንግስት ልዩ ትኩረት በመስጠቱ ውጤታማ ስራዎች ተከናውነዋል። በተለይም የሕዝብ አገልግሎትን ለማዘመን በ2025ቱ የዲጂታል ኢትዮጵያ ስትራቴጂ ትልም መሰረት መልካም ውጤቶች የተመዘገቡ ሲሆን በቀጣይም በ2030 ዲጂታል ስትራቴጂ ትልማችን የጤና አገልግሎትን ከፍ ወዳለ ደረጃ ለማሸጋገር የሚሰራ ይሆናል። የመንግሥት ተቋማትም ብዙሃኑን የሚያገለግሉ ማዕከላት እንዲሆኑ መንግሥት አበክሮ ይሰራል። ለማኅበረሰባችን የቀረበና እንግልትን የሚቀንስ የአገልግሎት ሥርዓት ለመዘርጋት እንዲሁም ሁሉም አገልግሎቶች በአንድ ዲጂታል ማዕከል ለመስጠት የተጀመሩ ስራዎች ተጠናክረውና ተስፋፍተው የሚቀጥሉ ይሆናል። የአገልግሎት አሰጣጥ አቅማችን ከፍ ባለ ቴክኖሎጂ በማደራጀት በመረጃ ላይ የተመሰረተ አፈጻጸምን በማጎልበት የመረጃ ሀብታችንን የምንገነባ እንዲሁም ደግሞ የመረጃ ባለቤትነታችንን የምናረጋግጥ ይሆናል። ክቡራትና ክቡራን በዛሬው ዕለት የዲጂታል ኢትዮጵያ ርዕይ ከግብ ለማድረስ የምናደርገውን ሁለ ገብ ጥረት አካል የሆነውና የጤናውን ዘርፍ አገልግሎት ለማዘመን እንዲሁም ይበልጥ ተደራሽ ለማድረግ የሚያስችሉንን የዲጂታል ውጤቶች የምናስጀምር ይሆናል። የጤና ሚኒስቴር ለዜጎቻችን ቀልጣፋ ፍትሐዊና ጥራቱን የጠበቀ የጤና አገልግሎት ተደራሽ ለማድረግ የዲጂታል ቴክኖሎጂን ተግባራዊ ለማድረግ ላከናወነው ተግባር ሁሉ ምስጋናዬን አቀርባለሁ። ከኤግዚቢሽኑ ቀደም ሲል እንደተመለከትኩት በግሌ ይህን ያክል መልማቱን፣ ይህን ያክል መደራጀቱን ብዙም እውቀት አልነበረኝም። ያቀረባችሁልን ኤግዚቢሽን መገለጽ ነበር፣ የእውቀት ሽግግር ነበር። ምን ያክል እንደደከማችሁ እንደለፋችሁ፣ ማህበረሰቡን በትኩረት እንዳያችሁ፣ እጥረቶቹን ጋፎቹን እንደለያችሁ ተገንዝቤያለሁ። እኒህ እውቀትን ያመነጩ አመራር የሰጡ ስትራቴጂዊ ትልምን የነደፉ ሁሉ ከፍ ያለ ምስጋና በድጋሜ አቀርባለሁ። በጤናው ዘርፍ የዲጂታል ቴክኖሎጂ ጥቅምና ፋይዳ ቀላል አይደለም። በህመም በማገገምና በመዳን መካከል ያሉትን የህይወት ፈተናዎች የምንሻገርበትን ፈጣን ለውጥ የሚያመለክትና ምርታን የሚያረጋግጥ ነው። ክቡራትና ክቡራን የጤና ሚኒስቴርና አጋሮቹ የመድኃኒት አቅርቦትንና የጤና አገልግሎት ተደራሽነትን ለማዘመን የድንገተኛ አደጋ ጊዜ የጤና አገልግሎቶችን አቅርቦት አስተዳደርን ለማሻሻልና ዜጎች የጤና መረጃና የምክክር አገልግሎቶችን በፍጥነት እንዲያገኙ ለማስቻል የተዘጋጁትን ዘመኑን የሚመጥኑ ሶስት የዲጂታል የጤና ስርዓቶችን አዘጋጅቷል። ቀደም ሲል የተጠቀሰ ቢሆንም እንደሚከተለው አቀርባለሁ። በመጀመሪያ በዛሬው ዕለት ይፋ የምናደርገው በራስ አቅምና በሀገራችን ልጆች የበለጸገውን የጤንነቴ የተንቀሳቃሽ ሞባይል ወይም ስልክ መተግበሪያንስ ሲሆን ይህም የጤና አገልግሎቶችን ወደ ማህበረሰባችን ለማቅረብ ይቻል ዘንድ የተዘጋጀ መተግበሪያ ነው። የጤንነቴ የመተግበሪያ የጤና አገልግሎት የሚሰጡ ተቋማት የጤና ኬላዎች፣ ጤና ጣቢያዎች፣ ክሊኒኮች፣ ሆስፒታሎች ወዘተርፍ የሚሰጡትን አገልግሎትና የሚገኙበትን ቦታ በማሳየት ዜጎች በቀላሉ የሕክምና አገልግሎት እንዲያገኙ ያስችላል። በተጨማሪም የዲጂታል የጤና ክፍያ ስርዓት ከመተግበሪያው ጋር እየተናበበ ወይም የተሳሰረ በመሆናቸው የጤና ክፍያዎችን በቀላሉ በእጅ ስልካቸው ለመፈጸም ያስችላቸዋል። የጤንነት የመተግበሪያ ከዚህም ሌላ የመድኃኒት አገልግሎት የሚሰጡ ተቋማት ያሏቸውን መድኃኒቶችና የሚገኙባቸውን ቦታዎች ከአገልግሎት ፈላጊዎች በምን ያህል ርቀት እንደሚገኙ መረጃን ያቀርባል። ይህም በአገልግሎት ፈላጊዎች ላይ የሚደርሰውን እንግልት ይቀንሳል፣ የሚባክነውን ጉልበትና ጊዜ በመቅረፍ የተገልጋዮች እርካታን ከፍ ያደርጋል፣ በጤና አገልግሎት ላይም ተአማኒነትን ይፈጥራል። የመድኃኒት አገልግሎት የሚሰጡ ተቋማትም ቢሆኑ በእጃቸው ያለውን መድኃኒት በአግባቡ ለማስተዳደር እና በዲጂታል ቴክኖሎጂ የታገዘ የመድኃኒት አቅርቦት ስርዓትን ለመተግበር የሚያስችላቸው ይሆናል። በሁለተኛ ደረጃ ይፋ የሚሆነው ዘመናዊ የአምቡላንስ ማሰማሪያ ስርዓት ነው። ይህ ዘመናዊ ስርዓት የአደጋ ጊዜ ጥሪዎችን ለማስተናገድና በአቅራቢያ የሚገኝ አምቡላንስ በፍጥነት ለታካሚዎች ይደርስ ዘንድ የተነደፈ የድንገተኛ የጤና አደጋ ጊዜ ምላሽ የዲጂታል ስርዓት ነው። ይህ ስርዓት ድንገተኛ የጤና አደጋዎችና ወረርሽኞች ሲከሰቱ የአምቡላንስ ስምሪትን በአግባቡ በማስተዳደር ዜጎች ቀልጣፋ አገልግሎት እንዲያገኙ ያስችላል። ዘመናዊ የአምቡላንስ ስምሪት በአሁኑ ወቅት ቀደም ሲል በኤግዚቢሽኑም እንደተገለጸልኝ በአዲስ አበባ ከተማ በስራ ላይ እየዋለ ሲሆን በቀጣይም በመላገራችን የሚስፋፋ ይሆናል። ጠቀም ያለ በቂ የሆነ ተመክሮ ስላለን ይህንን ከፎዳለ ደረጃ ማሳለጥና ማድረስ ነው የሚሆነው። ሶስተኛው አገራዊ ነፃ የጤና አገልግሎት የጥሪ ማዕከል ዘጠኝ አምሳ ሁለት ይህ ነፃ የጤና አገልግሎት የጥሪ ማዕከል የጤና መረጃ የምክክርና የሪፈራል አገልግሎት በአምስት የሀገራችን ቋንቋዎች ለህዝብ ተደራሽ ለማድረግ በዘመናዊ መልኩ የተደራጀ ማዕከል ነው። ይህ የጥሪ ማዕከል በመከላከልና በመፈወስ ሕክምና ላይ የተመሰረተውን የጤና ፖሊሲያችን ተግባራዊ ለማድረግ የራሱን አስተዋጽኦ የሚያበረክት ይሆናል። ክቡራትና ክቡራን የጤና ሚኒስቴር ሕይወትን ለማዳን ዲጂታል ስርዓትን መገንባት በሚል መሪ ቃል የጤናውን ዘርፍ በዲጂታል ቴክኖሎጂዎች ለማዘመን እያከናወናቸው ያለውን ተግባርና ቀጣይ ውጥን ስራዎች አጠናክሮ መቀጠል እንዳለበት በዚህ ወቅት ለማሳሰብ እወዳለሁ። በመጨረሻም ለጤናው ዘርፍ አመራሮች፣ የህክምና ባለሙያዎች ሰራተኞችና በግሉ የጤና ዘርፍ የተሰማሩ ባለሀብቶች እንዲሁም ለአጋር ድርጅቶች ምስጋናዬን እያቀረብኩ የዲጂታል ጤና መተግበሪያዎችን በመጠቀም ህሙማንን በመፈወስ እና የሰው ህይወትን በመታደግ ውጤታማነታችሁን አጠናክራችሁ እንድትቀጥሉ አደራላለሁ። መንግሥት ይህ ራዕይ እውን እንዲሆን አስፈላጊውን መሰረተ ልማት መዘርጋቱን አጠናክሮ የሚቀጥል ይሆናል። የኢትዮጵያ ወዳጆችና አጋሮችም ከኢትዮጵያ ህዝብ ጎን በመቆም የዚህ ስኬት አጋር እንድትሆኑ ጥሬን አቀርባለሁ። በዲጂታል ቴክኖሎጂ የታገዘች ጤናማ፣ ፍትሐዊ፣ የበለጸገች ኢትዮጵያን እውን ለማድረግ እንትጋ፣ አብረን እንራመድ። አመሰግናለሁ።